ባሬ ይዘህ ግባ ቃጥባሬ። ቢስሚላህ ወሰላቱ ሰላም አላ ረሱሊላህ። ሕዝቡም አደንዘዛቸውን ቀጥለውበታል። እራሳቸው ደንዝዘው ሲያበቁ ማለት ነው። አንደኛ ቸገረኝ ብለህ አታውራ ወሬ። ጓዝህን ይዘህ ግባ ቃጥባሬ። ጓዝ ተይዞ ወደ ቃጥባሬ አይከሄድም። ነቢዩ ሰለላሁ አለይሂ ወሰለም ከሶስት መስጂዶች ውጪ ጓዝ ጠቅልሎ ለአምልኮ መሄድ አይቻልም አሉ። ከበይተል መቅዲስ ከነቢዩ ሙሐመድ ሰለላሁ አለይሂ ወሰለም መስጂድና ከመካ መስጂድ ውጪ ጓዝ ተጠቅልሎ አይከሄድም። ይሄ እንግዲህ የነቢዩ አስተምሮት ነው። እነዚህ ሰዎች ግን ነቢዩ መቃረን ነውና የሚፈልጉት። ቃጥባሬ የተባሉት ግለሰብ የተቀበሩበት ቦታ ሄደን፣ እዛ ሄደን ጫት እንቅማልን ችግራችን ተራግፎልን ይመጣል ይላሉ። በፍጹም እዛ የክህደት ስንኝ መንዙማዎች ይባላሉ። ጫት ይቃማል። የያዙትን ገንዘብ አራግፈው ጭራሽ ደግሞ ከችግር እንወጣለን ብለው ይገምታሉ። አላሁ ስብሐነ ወተዓላ ይሄም በፍጹም ከችግር መውጫ ሰበብ አላደረገውም። ጎበዝ ሰው ያርሳል፣ የሀገራችን ተረት አለ። ምንም ይባል ሰነፍ ገበሬ በሰነ ይተኛል። በሚታረስበት በሚሰራበት ሰዓት ቁጭ ብለው እየቃሙ ከችግር እንወጣለን ብለው ይገምታሉ። በፍጹም። ይሄ የተሳሳት አካሄድ ነው። ኢስላም እጃችን ጥፍር ውስጥ ጫት በመቃምና በመዝረክረክ የተነሳ ቆሻሻ በቆሻሻ ሆነን ልብሳችን ቆሽሾ አካላችን ተግማምቶ እንድንሄድ ሳይሆን ሚያዘን ጽድት ብለን ለዱንያም ለአኼራ የሚሆነንን ሰርተን ወደ ጌታችን መገናኘት እንድንዘጋጅና ስንቃችን እናሳምረን እቺን ዓለም እንድንሰናበት ነው። ሙስሊሞች ሆይ ንቁ ንቁ ንቁ ያላህ ባሪያዎች ሆይ ዓይናቸውን በጨው አጥበው ወደ ቃጥባሬ አምልኮ እየጠሩን ነው። ወደ አብሬት አምልኮ፣ ወደ አሊ ጎንደር አምልኮ፣ ወደ ዳናው፣ ወደ መሳሰሉት አምልኮ እየጠሩን ነው። እኛ አይደለም እነዚህን ግለሰቦች፣ የሰው ልጆች ሁሉ ዐይነታ የሆኑትን ነቢዩ ሙሐመድን ሰለ ላሁ አለይህ ወሰለም ሬሳቸው ገና ዛው ተኝቶ አፈር ውስጥ ባልተቀበሩበት ሰዓት አቡበክር ስዲቅ ረዲያላሁ አንህ የተናገራትን ውብ ንግግር እምናምን ሰዎች ነን። አቡበከር ምን አለ? ሙሐመድን የሚያመልክ ሰው ካለ ሙሐመድ በርግጥ ሞቷል አለ። አላህን የሚያመልክ ካለ ግን አላሁ ሐዩን ላይሞት፣ አላህ እኮ ሕያው ነው መቼም የማይሞት አለ። ስለዚህ ቃጥባሬን የሚያመልክ ካለ ቃጥባሬ ሞቷል። አብሬትን የሚያመልክ ካለ አብሬት ሞቷል። አሊ ጎንደርን የሚያመልክ ካለ አሊ ጎንደር ሞቷል። ኑር ሁሴንን የሚያመልክ ካለ ኑር ሁሴይን ሞቷል። የቦረናውን የሚያመልክ ካለ የቦረናው ሞቷል። አባድርን የሚያመልክ ካለ አባድር ሞቷል። እያል ሁሉንም እንዘረዝራለን። እኛ የምናመልከው እማይሞተው ኃያል የሆነውን ማይተኛ ማያንቀላፋውን አንድ አላህ ብቻ ነው። ጨርሻለሁ።